ሶፊያውንም ቢሆን በአሊያንድሮ ዙሪያ ያሉ ሰዎች እናቱ፣ ወንድሙ፣ እህቱ፣ ሁሉም ሰው እየጠሏት፣ አሁንም ከአሊያንድሮ ጋር ናት፣ እዛው ቤት ውስጥ እየኖረች። ሬቤካ የሶፊያ እህት ደግሞ የአልቫሮ እና የኤድዋርዶ መጠቀሚያ ይሆናለች። በየጊዜው በገንዘብ እና በውሸት ፍቅር እየሸወጡ የፈለጉትን መረጃ የሚቀበሉት ከሷ ነው። እሷም ብትሆን ይህንን በማድረጓ ደስተኛ ናት። በአንድ በኩል አሊያንድሮ እናቱ ስልጣኑን ከሱ ወስዳ ለእህቱ ቫኔሳ እንዲሁም ለኤድዋርዶ ካከፋፈለች በኋላ ትንሽ ደስተኛ ሳይሆን ቀርቷል። ሶፊያ ግን ከጎኑ ስለሆነች ትንሽ ለ ለመበርታት እየሞከር ያለው ቫኔሳ ከወንድሟ የሚገባትን ካገኘች በኋላ ነገር ግን እንዴት መስራት እንዳለባት ሁሉ አታውቀም። ኤድዋርዶ እና እሷ በዚህ ነገር ጭልምልም ብሎባቸው ሰነባብተዋል። በአንድ በኩል ደግሞ እሷ ከኤርኔስቶ ጋር በፍጥነት መለየት ትፈልጋለች። በተለይ ደግሞ ማክስ የሚባለው ሰው በስራ ጉዳይ ላይ ያግዛት ወደ ሕይወቷ መጥቶ በሱ ተማርካ አፍቅረው ድንገት ጭልጥ ብሎም ከሕይወቷ ሲጠፋ አሁን በሱ ናፍቆት ክፉኛ እየተንገላታች ነው። በድንገት ነበረም ከጓደኞቿ ጋር ሆና ሳለ ማክስ የመጣው ማክስ ቀረብ ብሎ እጇን እየያዘ ሰላም ያላት እነ ካረን እንዲሁም እነ ኢሳቤላ እየመጡ ሰላም ሲሉት ነበረ። እንዴ እንኳን ደህና መጣህ ይሉታል። መምጣቱ ማንም ያልጠበቀው ነገር ነው፣ ለማንም አልተነገረም። ያው እንግዲህ ከእናንተ ጋር ሪፍ ጊዜ ላሳልፍ ብዬን የመጣሁት እግረ መንገድ የለ ስራ ነበር እዚህ ብቅ ያልኩት ይላቸዋል። በጣም ደስ አላቸው። ካረን በቃ ታግዘኛለህ የሆነ ስራ እያለችው ነበረ፣ እንዲህ ብላው ዞር አለች። ከዛም በኋላ ተያይዛ ከእሱ ጋር ትሄዳለች። ይህን ጊዜ ኢሳቤላ እና ቫኔሳ ቀሩ። እንደ ኢሳቤላ ቆይ ግን አንቺ ለዚህ ነበር እንዳያጠርፌ ሸጠራሽኝ ለዚህ ነበር እንዲ አለቻት። ኧረ አይደለም ቫኔ የምነካርሽ እኔ እንደሚመጣ አላወኩም ነበረ። እኔ ማዚ ከምትጨናነቅ ይፈታ እንድት ነበር የጠራዎች። እንግዲህ መምጣቱ አጋጣሚ አልመስልሽ ብሎኛል። ፊትሽ በራኮ ምንድን ነው እያለቻን ነበረም። ቫኔሳ ስሜት የሆነ የያዘችን ነገር ቶሎ ቶሎ ትጠጣለች። በሌላ በኩል ኤድዋርዶ አልሳ ካል ብሎታል። ይ ስራ አዲስ የተሰጠው ኃላፊነት ከዚህ ቀደም በጭራሽ ሰርቶበት የሚያቅ አይመስልም። አሁን ድርጅት ውስጥ የአሳ አጥማጆቹ ማህበር የሆነ ተቃውሞ ነገር እያደረጉ ናቸው። እነሱን ለማስቆም መስራት ያለበትን ስራ ወደጎን ተውና ገንዘብ ሊሰጣቸው ይሞክራል። ለማህበሩ መሪ በገንዘብ ሊደልለው ሞክረ አሁን አልተሳካለ ብሎታል። ቀጥታ ለአልቫሮ ደወለለት። ሄሎ አልቫሮ፣ ኧረ ያ ሰውዬ ኳስ አጥማጁ እኮ ገንዘቡን አልቀበልም አለኝ። የሰጠውን ቼክ እኮ ቀዳድዶ በጫጭቆ ጣለው ይለዋል። ምንድረው ገንዘቡ ትንሽ ነው እንዴ ሲሉ ነበር። አረ እንደዛ አይመስለኝም ገንዘቡ አነሰን በዛም። እሱ ካሳየኝ ባሪ ጋ የሚገናኝ አይደለም ቢያንስ ሰውማ እንድጨምር ይነግረኝ ነበር ይደራደረኝ ነበር ይለዋል። ምናልባት ገንዘቡን ከፍ አድርገን ብንሞክረው ሲለዋል። እንደዛ አይመስለኝም አልቫሮ፣ እንደዛ አይመስለኝም አንተ፣ እስኪ በሆነ መንገድ ትፈተዋለ እያሉ ነበረ። ማክስና ካረን አብረው እየወሩ ናቸው እንዲህ ካረን ተመስጣ ከማክስ ጋር እያወራች፣ ኤድዋርዶ ስልክ እያወራ በርቀት ከተከተለ በኋላ እየመጣ ነበረ። የኔ ፍቅር እንዴት ነሽ እያለ የሳማት ነው። ማክስ ዝም ብሎ ቆሞ ይመለከታቸዋል። ኤድዋርዶ በጣም ደስ ብሎኛል፣ እንኳን ደስ አለህ። ቅርብ ጊዜ አዲስ ዳይሬክተር እንደሆንክ ሰምቻለሁ ይለዋል። ያው ብዙ ጊዜ ለፍቼበታለሁ ይለዋል። እንዲህ እያለ ሲንጠባረረበት፣ ከዛ በኋላ ማክስ በቃ ኔደተዋችሁን ይሊድ ብሏቸው ሄደ። ካረን ካረንና ማክስ እንደተቃቅፉ ናቸው። እኔ የምልህ እንዴት ነው መቼ ነው ብቻችን የምንሆነው ነው እያለች ነበረ። ሰሞኑን ስራ በዛብኝ ያላት። ብዙ ብቻቸውን የሚሆንበት አጋጣሚ አላገኙም ነበረ። ከዛውን እየነገራት ነው የሚመቸውን ሰዓት። በሌላ በኩል ሬቤካ ከአልቫሮ ጋር ወደ ባንክ ቤት እየሄደች ነው። ምን ልርዳችሁ ይላችኋል ባንከሩ። ያው ለዚች ቆንጅዬ የባንክ አካውንት መክፈት ፈልገን ነው ይለዋል። ምት አካውንት እያለ ባንከሩ ይጠይቃል። የቁጠባ አካውንት፣ ኖርማል አካውንት፣ ገንዘብ የምታስቀምጥበትና ገንዘብ የምታወጣበት ይለዋል። አዎ ኖርማል አካውንት ነው የቻልኩትን ያለኝን ገንዘብ በሙሉ የሚከትበት በፈለግኩበት ጊዜ መውጣበት ስትል ነበረ። እሺ ቅጹን ላምጣላችሁ ብሎ ባንከሩ ሄደ። ከዛ በኋላ አልቫሮ በነገራችን ላይ ከዚህ በኋላ ገንዘብ ላንቺ ሰጥሻለሁ፣ አንቺ እየመጠሽ ታስቀምጫለሽ፣ ለወደፊት ህይወታችን እያለ ጊዜ ውስጥ ገንዘብ እየቆጠረ ነበረ ቆጠርና ይኸው አስር ሺህ ዶላር ይሄን አስቀምጪ። ይሄ የመጀመሪያ አካውንት መክፈቻ ገንዘብሽ ነው ይላታል። በጣም ተደሰተች። ደስ ብሏት እየሳመችው ነበረ። ቫኔሳ ማክስን ድጋሚ በማየቷ ህይወቷ የተፈወሰ ይመስላል። ማክስ ማክስ፣ በጣም በጣም ከባድ ከባድ ሃላፊነት የተሰጠኝ ከወንድሜ እንዴት መስራት እንዳለብኝ የራሱ አላቅም። አንተ ደግሞ ድንገት ትተኝ ይድቅ እንዴት በዚህ ሰዓት እንኳን ትተኝ ትሄዳለ? እያለችው ፍጥጥ ብሎ እያያን ነበር። በዚህ ሰዓት ቫኔሳ ማክስን የምታይበት አስተያየት ኢሳቤላን እየገረማን ነበር። ዝም ብላ ነበር የምትመለከታቸው እሺ ታዲያ ለምናል ጊዜ ነው የምትቆየው? ቢያንስ በእሱ እርግጠኛ ልሆን አለቸው። አላውቅም አላውቅም ልቆይ የምችላለሁ፣ ሊሄድ እችላለሁ፣ እንደ ስራው ነው። እንዴ ነው ታዲያ አንችለን ይቅዳለሽ? እያለ ነበረም ገርማት ተመለክተዋለች። ኢሳቤላ መጣች መጣችና እንዴ ናችሁ ማክስ እያለች ሰላም እያለቻቸው ማክስ መጣኝ ብለው ሄደ። ቫኔ ቫኔ አይንሽ እኮ በጣም እየተንከራተተ ነው፣ እንዴት ነው የምታየው? እያለቻ ነበረ። ቫኔሳ ከማክስ ኃይለኛ ድብና ያለ ፍቅር እንደያዛት እንደሚያሳብቅ እየነገረቻት በሌላ በኩል አሊያንድሮ ቢሮ ውስጥን ያለው አለን፣ የስራ ባልደረባው ወደሱ ቢሮ ነው እየመጣ ያለው። ራ አሊያንድሮ የተፈጠረውን ነገር ብነ ነገር አታምነኝም፣ ረ የአሳ አጥማጆቹ ማህበር መሪ ደውሏል አለው። ከዛ ስልኩን ቶሎ ብላ ነሳው። ሄለው ሲል ነበረ ሄለው አልያንድሮ በጣም ያሳፍራል ወንድም ኤድዋርዶ ምንድን ነው ያደረገው? ምንድን ነው ያደረገው? በገንዘብ ሊደለለኝ ሞከረኮ። እኛውንም ቢሆን አመፃችን አናቆምም ይሉታል። አሊያንድሮ ደነገጠ። እንዴት ኤድዋርዶ እንደዚህ አይነት ስራ ይሰራል ብሎ ተበሳጨ። እሺ አሊያንድሮ ምንድን ነው የምናረገው? እያለ አለን እየጠየቀው ነው። በሌላ በኩል ሬቤካ የባንክ አካውንቷ ተከፍቷል፣ ቡክ ተሰጥቷታል። ወዲያው ነበር ኤቲኤም የሰጧት። ተደሰተች፣ በደስታ ብዛት እየዘለለች ነበረ። አመሰግናለሁ ብላ ድጋሚ ተሰማዋለች ያው እንግዲህ ስልክሽ ላይ ደግሞ የሚጫን አፕሊኬሽን አለ የገንዘብ ዝውውርሽን እንዲሁ ማናን ነገር ስታደርጊ እንዲቀልሽ ማለት እላታል ከባድ ነው ትላለች ኧረ በጣም ቀላል ነው ቀላል ነው አሳይሻለሁ አስተምርሻለሁ እያለን ነበር በነገራችን ላይ አሁን ደግሞ መኪና እንዴት መንዳት እንዳለብኝ መላመድ አለብኝ መኪና መንዳት እፈልጋለሁ እያለችው ችግር የለም ሁሉም ያልሽው ነገር ይሆናል እያለ ሲያስደስታን ነበረ አለን ጨንቆታል አሊያንድረውን ምንድነው የምናደርገው ብሎ ይጠይቀዋል ምን አገባኝ ነ ያገባኛል እንዴ ይህ የኤድዋርዶ ችግር ነው ኤድዋርዶ የበጠበጠውን ነገር ራሱ ሄዶ መፍታት አለበት እኔ ምን ላድርገው እያለ ነበረ ኤርኔስቶን ቢሆን ጨንቆታል። ኤርኔስቶ የእሱ ሚስት ቫኔሳ ከሌላ ሰው ከማክስ ፍቅር እንዲያዛት ገብቶታል። ነገር ግን በቀላሉ ሊፈታት ፍቃደኛ አይደለም። እሱ በጣም ይወዳታል። ትዳራቸው እንዲቀጥል ይፈልጋል። ጓደኛውን እያማከረው ነው። በስራዬ ስላልተሳካልኝ ከእሷ ወንድ ምስር ስለምሰራ የናቀችኝ፣ እውቀት ስለሌለኝ ነው፣ ገንዘብ ስለሌለኝ ነው የናቀችኝ ብሎ ጓደኛውን የሆነ ሀሳብ እንዲያመጣለት እየጠየቀው ነበረ። በሌላ በኩል ኢሳቤላና ኤድዋርዶ ቁጭ ብለው እያወሩ ናቸው። በነገራችን ላይ ሶፊያ እኔ እንደሆንኩኝ እየጠረጠረችኝ ነው በባለፈው በአባቷ ጉዳይ ምክንያት ብላ ያለችውን ኬት አምጥታ ኬት ልታምጣው ትችላለች ይላታል። ቀያንተ ባለፈው እንደ እንደነገርክኝ ከሆነ ፍንጭ የሚባል ነገር አልተውኩም ብላይ ነበረ የምረን ነው አለችው። አው አው ስራችንን በአግባቡን የሰራ ነው ይላታል። ከዛ እሷ ታዲያ ኬት አመጣቸው ስትለው ያው ስለምጣላሽ ስለምትጠራጠርሽ ሊሆን ይችላል። ያው ታውቂያለሽ በራሷ ምንም አይነት መተማመን የላትም ብሎ እየነገራን ነበረ ማክስ። በሌላ በኩል ቫኔሳ ከተቀመጠችበት ተነስታ ልትሄድ ነው። ነገር ግን እሱ እየተከተላት ነው። አሁንም ቢሆን ቫኒሳ ትፈራለች። እንደዛ ህይወቷን ሰላም አድርጎላት መልሶ ከህይወቷ ከወጣ እንደምትበጥበት ታውቂያለች መጣና ቫኔ እንደቆይ እንዳትሄጂ ብሎ ቀስ ብሎ እየሳማን ነበረ የከንፈሯን ጫፍ ሲስም ፍዝዝ ብላ ነበር፣ አይኗን ጨፍና ሁኔታውን የምትከታተለው። በድንገት ይህን የሚመለከቱት ኤድዋርዶና ኢሳቤላ ናቸው። ከዛ በኋላ እሷ አፍራ ዞር አለች። ቫኔሳ አፍራ ዞር ስትል ቫኔ ቆይ አንድ ጊዜ እያለ ሊከተላት ነው የልትጅ ነው ይላታል። ከዛ ስራ እንዳለባት ነገርችው። ታዲያ ማግዘሽ ነገር ካለ ነገርኝ አላት። ከዛ እሷ በጣም በስሯ ብዙ ትግል እያረገች ነው ቫኔሳ። በተለይ ከአልሄንድሮ የተሰጣት ኃላፊነት ምንም የምታውቀው ነገር የለም። ከዛ እንዴት እንደምታግዘኝ አላውቀም አለችው። በሙሉ ልቡ እንደሚረዳት ነገራት። ተስማሙ፣ ተያይዘው ወጡ። በሌላ በኩል ኤድዋርዶ ስልክ እየተደወለለን ነው። ይህን ነገር በደንብ እየታዘበ ሬቤካ፣ በአንድ በኩል በቀጠው ወደ ሶፊያ መጣች። ደስ ብሎኛል ዛሬ ብላም የቡክ አካውንት እንደተከፈተላትና አዲሷን ኤቲኤም አሳየቻት። ይህን ኤቲኤም ስታሳያት ጌታምጠሽ ነው አለቻት። አልቫሮ ነው ገንዘብ እየሰጠኝ አለቻት። እኔ አላማረኝም፣ አልቫሮ ለምዶ ገንዘብ የሚሰጥሽ ለምን ሲባል እንዴ፣ አልቫሮ ገንዘብ በእርግጠኝነት የሚሰጥሽ አንቺን ለማጥመር ነው አለቻት። ሁሉ ጊዜ ክፉ ነገር አትናገሪ ትላታለች። ኤርኔስቶ አሁንም ቁጭ ብሎ ከጓደኛው ጋር እየተማከረ ነው። ከዛ ወደ ኤድዋርዶ ደወለ፣ የደወለለት ለስራ ነበረ እያለ ስልኩን አነሳና ደወለ። ኤድዋርዶ ደግሞ ከካረን ጋር ነበረ። አብራት ቆሞ እያወራ ስልኩን አነሳ። ሄለው እያሉ ነበር። ካረን ትታው ሄደች። ሄለው ኤድዋርዶ የሆነ ነገር ማውራት አለብን። እኔ እምልህ ኢንቨስተሮቹን በተመለከተ ልጠይቅ ነበረ። አንዳንድ ነገሮችን እንድታማክር ይፈልጋለው በተለይ ደግሞ በአሁኑ በጣም ብዙ ገንዘብ ነው የምናገኘው አለው። ጥሩ ጥሩ ደስ ይለኛል። በነገራችን ለኤርኔስቶ አንድ ለነገር የምፈልገው ነገር አለ። ከስሮ የበለጠ አንድ ሊያሳስብ የሚገባው ነገር አለ። ቅድም ቫኔሳ ከማክስ ጋር ተይዛ ወታለች። ፍጠን ፍጠን መፍጠን አለብ ፈዛ እያለው ነበረ። ነበረም አሌሃንድሮ ቁጭ ብሎ ስራውን እየሰራ ነው በስራ ቦታቸው ላይ ያለው ዋጋቸው እየወረደ ነው ያለው፣ አጠቃላይ ከዛ ድንጋት እናቱ መታ እንዴት ነህ እያለችው ተቀመጠች። ማየት ተመልከች እስኪ እያላን ነበረ። የሆነ ነገር እያሳያን ነው። ትርፋቸው እየወረደ ነበረ። ወንድምህም ቢሮ የለም አለችው። የተፈጠረውን ነገር ጫፍጫፍ ሰምታለች። የአሳ አጥማጆቹ አመፅ መቀስቀስ በጣም ትርፋቸው እንዲወርድ እንዲያሽቆለቁል እያረገው ነበረ። ከዛ ይህን ነገር አንተ አስተካከል አለችው። እኔ ምን ይመለከተኛል ይሄ ኤድዋርዶ ኃላፊነት አይደል እንዴ? ኃላፊነት የተሰጠው ስራውን እንዲሰራ እንጂ እንደ ህጻን ልጅ እንዲሞላቀቅ ነው እንዴ አላት። ይህ ነገር በጣም ይጎዳናል። አልያንድሮ አትብዘዝ፣ ለምን ዝምምለት ያለ ያለችው ዝም ብዬ እያየኛር ልማየ መጀመሪያም እኮ ኤድዋርዶ ና ቫኔሳ እንደሚቀራቸው ነገረች ነበረ ገና ናቸው ስልሽ ነበረ አላት። አሀ እነሱ እንደማይችሉ ለማስመስከር ብለነበር ይውላ ጊዜ ስትለፋ ነበረው አለች። ማ አልገባሽም አልገባሽም ገና መ መማር አለባቸው ይላታል። እሷ አስተምራቸው ስትለው ጊዜ የለኝም እያላን ነበረ። እኔ ራሴ ኤድዋርዶን አናግረዋለሁ እያለች ነው። ከዛም በኋላ ኤድዋርዶ የሰራን አሳፋሪ ስራ ነገራት። በገንዘብ ሊደልላቸው እንደሞከረ የአሳ አጥማጆቹን ማህበር መሪ ነገራት። ከዛም በኋላ እሷ ተናደደች። አያረጎም እያለች መጀመሪያም ካደችና አናግረዋለሁ ብላ ጣች አልያንድሮ ደግሞ በቀጥታ ሄደ አመፅ የነበረበት ቦታ አስማጣ አሳጥማቾቹ አንዳንድ ነገሮችን በወረቀት ላይ ጽፈው አመፅ ላይ የነበሩ ሄዶ የማህበሩ መሪ ቀረብ ብሎ እያናገረው ነበረ። እውነቱን ልንገራችሁ፣ ስለተፈጠረው ነገር በጣም አዝኛለሁ። እኔ እንደማቆረስ ወንድሜ እንደዚህ አይነት ሰው አይደለም። ለምን ይህን እንዳረገም አልገባኝም ሲል ነበረ። ይቅርት አድርግልኝና አልያንድሮ፣ አንተና ወንድም ምንም ምን አትገናኙም ይለዋል የማህበሩ መሪ። ከዛ አልያንድሮ፣ ከዚህ በኋላ ነገሮች እናንተ በምትፈልጉት መንገድ ይሆናሉ፣ ይስተካከላሉ እያለ እነሱን መለማመጥ ጀመረ። በሚፈልጉት መንገድ አሳምናቸው፣ አጨበጨቡለት፣ እሺ አሉት። በመጨረሻም ተጨባብጠው እየተለያዩ ነበረ። ማክስና እና ቫኔሳ ረዘም ያለ ቀን አብረው እያሳለፉ ናቸው። ማክስ፣ እውነቱን ልንገርህ፣ በዚህ ጋር ስራ አለ፣ በዚህ ጋር ህይወት አለ በቃ ውጥር ብያለው እኔ እንጃ እስካሁን ድረስ እንዴት እንደዚህ ነገር እንዳላወቅኩ ግራ ገብቶኛል ምል አላንድሮ ነበረ ከእኛ ቤተሰብ በደንብ ካምፓኒው ላይ ከልጅነቱ ጀምሮ እያተኮረ ያደገው እኔም በሆን አባቴን በሞት ካጣኝ በኋላ ከራሴ ጋር አለለውም ያቺ ድሯ በልጅነቷ ብዙ መነቃቃት የምትችለዋ ብዙ ውስጧ ኃይል የነበራት ልጅ ቫኔሳ የለችም አላውቅም ምን እንደመሆን ብቻ ብቻ ከብዙ ነገር ርቄ ያለው ብዙ ማቀው ነገር የለኝም በዚህ ሰዓት ከዛ በኋላ ኤድዋርዶን ማጣቴ ደግሞ ያናድደኛል ኤድዋርዶን ቢሆን ከዚሁ እውቀት መራቁ ያስከፋኛል አለች ከዛ እስካሁን ድረስ ስላጋጠማት ፈተናዎች እንዴት ብቸኛ እንደሆነች እያስረዳችው ታለቀስ ጀመረ። ከዛ እሱ እኔ ያለሁኝ ከዚህ በኋላ እያለ ነው። አንተን ብትሆን ባልጠበቅኩት ሰዓት ትተኝ ሄድክ፣ የሁሉ ነገር አሳይተኝ አለችው። ከዚህ በኋላ ግን እያላን ነው ቃል እየገባላን ነው። እሷ ስታለቀስ፣ ቀስ ብሎ እምባዋን እየጠረግላን ነበረ። በምንም ጉዳይ አግዝሻለሁ አላት። እንዲሁም ዛሬ እዚህ እንደሚቆይ እየነገራን ነው። ይህም ካረንን አንዳንድ ሚያግዛ ስራ ስላለ ወደ ሆቴሉ እንደሚሄድ ነገራት። ከዛም በኋላ ከተቀመጠችበት ተነሳች። በኋላ ሌላ ወይ ሌላ ቀን እንገናኛለን ብላ ፈርተዋለች። ከተቀመጠችበት ተነሳ ቫኔ ሳክሽ ከኒጋ ሁኝ ብሎ እየጠቃን ነበረ። እሷ ግን ፈራቷ እንደቀጠለ ነው። አይ መሄድ አለብኝ፣ ሌላ ቀን እንገናኛለን ብላ ራመድ ራመድ ትላለች። ቫኔ እያለ እየሮጠ መጥቶ እጇን ያዘ። ከዛ ወደ እሷ ሲጠጋ ልስማ በጣም እየጠጋች አሁንም ፈራች። ከዛ ወደ እሷ ሲጠጋ ልትስማለችና ልትርቀው ነው። ከዛ በኋላ እሱ ግን ሳማት። ከዛ ልታሳብዥ ነው እንዲቆይ አንቺ ይላታል። ሌላ ቀን እንገናኛለን ነገ በቃ ብላ ራመድ ራመድ እያለች ትታው ትሄዳለች። ማክስ እየበለጠ እየወደዳት እየመጣ ነው። አለንድሮ ማታ ወደ ቤት እየመጣ ነው። ሶፊያን እያገኛ ነው። ፊቱ ላይ ጭንቀት ይነበባል። ምን ነው ዛሬ እያለችው ዛሬ በጣም ብዙ ስሰራ ነበረ ብዙ በቃ ብዙ የካምፓኒ ስራዎች በሙሉ ተዘበራርቀው እኔ ጋ እየመጡ ናቸው። እንዴት እንደማስተካከላቸው አላውቅም ይላታል። ሶፊያ ግን እንደተለመደው እሱን ማበረታታት ቀጠለች። አብረው ተያይዘው እየወጡ ነበረ። በሌላ በኩል ቫኔሳ ወደ ቤት እየገባች ነው። ድንገት ኤርኔስቶ አገኛት። ቫኔ እኔ ፍቅር እንዴት ነበር ዛሬ ቀኑ ይላታል? ምን ምን ስታረግ እንደነበር ኤድዋርዶ ሸረፍራፊ ነገር ነግሮታል። ደናነኝ አለችው። ወደ ደስቷ ተመልሳለች። ቫኔ እንግዲህ አሁን ደስተኛ ኮንሽ እኛ ትዳራችን ላይ ማተኮር አለብን። አረል እንዴ አሁንም ቢሆን አፈቅር ብሎ እጇን ስማት ዞር አለ። እሷ ግን ጭንቅላቷ አሁንም የተጨናነቀው በማክስ ነው። ማክስን እያሰበች ወደ መኝታ ክፍሏ ገባች። ኤድዋርዶ በጠዋት እናቱን በረጋ እያገኛት ነው። ከዛም በኋላ እሷ እንዴት እንደዚህ ታረጋለህ ብላ እየጠየቀችው አላረኩትም እያላ ነው። እሷ ግን አቷሽ አቷሽ ይል ገበያችን እየቀነሰ ነው ያለው ቢዝነሱ ተቀዛቅዟል፣ አትቀልድ እያለችው አሳመነችው። በአንተ ስተትን ይሉ ነገር የተፈጠረው ብላ እየወቀሰችው ነበር። ይለ ይህ ስልጣን ስለ በመሰጠቱ ለአንተ እንዲቆጭኛ ታርግ ትለዋለች። ማክስ እና ቫኔሳ ቢሆኑ ጠዋት ተቀጣጥረው ነበረ ተገናኙ። እኩል ነበር የተገናኘ የሚገርም ናንተ ተኩል ተገናኘን፣ እያለችው እያወሩ ነበር። ኤርኔስቶ ድንገት መጣ። ዞር በል ከሚስቴ አጠገብ እያለው ነበረ። ቫኔሳን በዚህ ሰዓት የሚናገርበት መንገድ በቁጣ ስለሆነ ማክስ አትቆጣት፣ እንደዚህ ማለት መብት የለህም እያለው፣ ሁለቱ መጣላት ጀመሩ። ማክስ እና ኤርኔስቶ ተደባደቡ። ኤርኔስቶ ማክስን ሲደበደበው፣ ማክስም ተነስቶ ኤርኔስቶን እየመተው፣ ቫኔሳ ተው ብላ እየጮች ነው ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ይህ ድራማ ሁለት ልብ ነው። ውድ ተመልካቾች ሁለት ልብ ድራማ ከዚህ በኋላ እንደተለመደው በቅመም ስቶሪ የዩቲዩብ ቻናል ይለቀቃል። በዚህ በተመሳሳይ አቀራረብ አስደናቂውን የፍቅር ድራማ የሆነውን ሁለት ልብ ማየት የምትፈልጉ ሰዎች በቅመም ስቶሪ የዩቲዩብ ቻናል ስለሚለቀቅ ሁሌም ወደዚህ ቻናል ጎራ እንድትሉ በትትና የምጠይቅ ይሆናል። ቅመም ስቶሪ ከሁለት ልብ ድራማ በተጨማሪ የወፍ ጎጆም ድራማም ወደ እናንተ ያርሳል። ክብሯን ተመልካቾች እሱንም ድራማ እንድትከታተሉ እጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁ በት መልካም ቆይታ እመኛለሁ።